ሴት ይቀር እና ማለት ነው፣ አሻንጉሊት ባለፈው ፕራንክ ሲያደርገ ታትቀፋት ነው ያለችው። እና ስታወራ እራሱ ከልቡ አይደለም የእውነት ሀይላይቱ ነው እያወራች ያለው ያስታውቃል። ቀላሉ እንዴት ነው አሳልፋችሁ የምትሰጡት? እንዲህ ረበስ የእነሱ እኮ ህይወታቸው እኮ ላይፋቸው እኮ ተግባራዊ ነው። ልጆቹን እያጠላቸው አንተነ እንዴ፣ የእውነት አስመሰለበት ማለት ነው። ሰላም ጤና ይስጥልኝ። ውዴሳኒ ቤተሰቦች እንደምን አላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን። እንግዲህ ይሄ ሰውዬ ማለት ነው ልጆቹ ያጣላቸው እሱ ነው እንዴ! እንዴ መረጃ መረጃ መረጃ ምናምን እያለ እየተጃጃለ ማለት ነው። ከእኔ ቀድሞ ሀይሚ መረጃውን ደርሰዋት ይሆናል አለ። እነሱ እንደዚህ መጣላታቸው ያስደስትሃል ወይ? ሊያማረኛ ጠፋኝ። የምር ደግሞ ሰብስክራይብ አርጉኝ ይላል። ስራ ማጣው። እኔ ድሮም አላደረኩትም አሁንም አላደርገውም ማለት ሲጃጃል፣ ትልቅ ሰው ሲጃጃል ሲደብር። እንዴ በራሳ አይዲያት አትመጣም። እኛ ጭራሽ ህፃን ሆነን ነው የምንታየ፣ ምንም የማናቅ ረበስማ። ምን ጉድ ነው? ምን ሼ ነው? ለማንኛውም ጨረቃዎቹ ዛሬ ቀርተዋል። ያው ከመጭቃጨቅ መቅረታቸው ይበጃል። ያው ነገሩን ቤቢ ፊክስ ለማድረግ ይሆናል ይቀር። ዛሬ መረጃ መረጃ ያለው ይሄ ምንቴ ተብዬው ማለት ነው የምንም መረጃ አይደለም። ከነሱ ጋራ ምንም የሚያገናኘው ነገር አይደለም። እሱ የውሸት ስራ እየሰራ ነው ማለት ነው። ብሩኪ አሁን እንደዚህ እየተጨነቀ እያየ መረጃ መረጃውን ቀድሞ ደርሳታል፣ ደርሰዋታል ምናምን እያለ እየተጃጃለ ማለት ነው እና የእውነት በአሁኑ ሰዓት እኮ ሁሉም ሰው ራሱ ነው እያስቀድማለው የራሱ ጥቅም ነው እያስቀደመ ያለው ማለት ነው እና እንደዛም ወጥተ መናገር አይጠበቅብህም ነበረ። ደግሞ እነሱ በዚህ ባሉበት ሲቹዌሽን ውስጥ የሆነ መረጃ ምናምን ባይባል አሁን ሲጀምር አይሰማውም። አንተ ከሀይሜ ምንም የሚገናኝ ነገር አይደለም። አሁን ይሄ መረጃ መረጃ የሚለውን ማለት ነው ኦዲየንስ በሚያውቃቸው ልክ፣ በደም ያውቃቸዋል፣ በሚያውቃቸው ልክ ማለት ነው የሰው ልጅ አቃህለው ይባላል፣ ግን ደግሞ በምናውቃቸው ልክ እናውቃቸዋለን። በምን እንደሚቀናኑ እሱም እሷም ማለት ነው። ትናንትና ተናግረዋል። በሴት እሱም ወንድ ይዟ ከመጣች እሱ ሴት ይዞባት ከመጣ ትቀናለች። ትናንትናም ተናግረዋል። ኦዲየንስም ያውቃል። አሁን ቅመሟ እየሆነች ያለው የሆነችዋ በውስጥ በደንብ አድርጋ ጀንጅናት አለች። የእውነት በደንብ አድርጋ እንዳያዛኝ የሆነ በደንብ አድርጋ ጀንጅናት ነው። አሁን እንደዚህ እየሆነች ያለው ማለት ነው። አሳልፌ ልስጥህ ወይነ እያለች አይደለ? ካስታወሳችሁ ከዚህ በፊት ሊንዳ ፈትናችኋለች አይደለ? ብሩኬ አፍቅርዋለሁ ብላ ማለት ነው። እና ልጅቷ ተጎድታለች ተረዳትን አለችው። ኢቨን ራሱ የሚወደው ነገር ሁሉ እየነገረቻት ማለት ነው። አሁን ቅመም የእውነት ብሩኬን ምንም እንዲሆንባት አትፈልግም። የዛም ሰንበዲ ራሱ እንዲጎዳ አትፈልግም። እና ሁለቱ ይሄ ይሉንታ ይባላል። አሁን በመሀል እየተጎዳች ያለው እሷ ነው ማለት ነው። እና ብሩኬ ምንም እንዲሆንባት አትፈልግም እና የእውነት እንደዚህ አሁን የምትሆነው እሱ ምንም ሊሆንባት ስለማትፈልግ ነው እንጂ የእውነት ወድ አይደለም። እና ቅመምዬ፣ ይሄ ነገርሽ የእውነት ኒጃ፣ የሰው መጀ ማስቀደምሽ በተለይ የምትወደውን ሰው ምንም ሊሆንባት ግን ከዚህ የበለጠ ምንም ነገር የለም። አንቺ አሳልፈሽ ሰጠሽው ማለት እሱ ይደሰታል ማለት አይደለም። ስለዚህ ቅመምዬ ቅመም የእኔ እናት አንደርስታንዱ ተረድቼሻል አለ ወይ? ምንም ነገር መረጃ ምንም ነገር ማለት ነው። ወልጄ የደበቅኩሽ ነገር አለ ወይ እያለ ነበረ። የደበቅኩሽ ነገር ምንድን ነው? እሰኮ አሁን ሐኪም ቤት ሄዳችሁ ሳትናገሩ መድኃኒት አይሰጣችሁም አይደለም። መፍትሄም አይሰጥ አይነገራችሁም። እና እሱ ንገረኝን ነ አለችው። እና ሜይቢ አሁን ከካሜራ ጀርባ እንደምትነግረው ተስፋ አደርጋለሁኝ። አሁን በውስጥ ገብተሽ እንደዚህ አስጨንቀሻት ያወራሻት ሴት ግን የእውነት በጣም ነው የሚደብረው። ተናገርሽ ማለት እሱ እቃ ነው እንደ ጭራሽ ርበስ ማ እና መቼም አታገኚውም። ትናንትና እኮ ልክ ልካችሁ ነግሯቸዋል አይደለም? እና ሴቶችዬ እያማረን ማናገኘው ነገር ባንመኝ ማለት ነው። መመኞት ራሱ ኃጢአት ነው፣ የእውነት ምኞት ራሱ ኃጢአት ነው እና ልጅቷም እንደዚህ በሚያምር ፍቅር እንደዚህ በጥብጧቸዋል እና ባጭሩ ማለት ነው ቅመሙ አይደለም ሴት ይቅርና ማለት ነው አሻንጉሊት ባለፈው ፕራንክ ሲያደርጋት አትቀፋት ነው ያለችው እና ስታወራ እራሱ ከልቧ አይደለም፣ የእውነት ሀይላይቱ ነው እያወራች ያለው ያስታውቃል። የመጨረሻው ቪዲዮ ካያችሁት ስትሄድ ማለት ነው ያስታውቃል ከልቧ እንዳልሆነ። ግን ደግሞ የሆነችዋ በደንብ እንዳወራቻት በደንብ ያስታውቃል። ኦልሬዲ ጀምርሃል ያለች አለው ማለት ነው እና ልጅቷ ብዙ አመት ምናምን ምናምን ብላ ያው ሰክሳት አለች። እንደዛ ስትለው ጀምርሃል ስትለው ያው መረዳት አያቅታችሁ ማለት ነው። እና እንግዲህ ይሄ ደግሞ በቃ እንን ላይ ስትለው እሱ እሺ ብሎ ይቀበላል ማለት አይደለም፣ መሆንም የለበትም እንዴ። እሱ አላወቀን ካለ ግዴታ ያችን ልጅ ማን እንደሆነ ግዴታ ማወቅ አለበት ማለት ነው። መለያት ቀላል አይደለም ማለት እሷም ልክ ናት እንዴ። የምትወደውን ሰው የምትወዱትን ሰው እንዲህ በቀላሉ እንዴት ነው አሳልፋችሁ የምትሰጡት? እንዲህ ኧረ በስመ አብ የነሱ የእነሱ እኮ ህይወታቸው እኮ ላይፋቸው እኮ ተግባራዊ ነው። በጣም ያስተምሩት ምናምን ያ ሁሉ ህዝብ እየወደዳቸው ያ ሁሉ ኦዲየንስ የእነሱ መለወጥ የእነሱ ደስታ እየፈለጉ እንለያይ ሲሉ በጣም ነው የሚደብረውና ና እንደዛም ከባድ ነው ገብቷቸዋል ይከብዳል። እና ማንም አሁን ቁጭ ብሎ ያያቸውም ግን ደግሞ አሁን ማለት ነው በእውነት ሁለታቸውም ግርፋት ያስፈልጋቸዋል፣ ሁለተኛ እንዳይደግሙ ማለት ነው። ሁለቱም በቃ በእሷም፣ በጋሽዬ በኩል፣ በእሱም በሙሺ በኩል በመሀል አስቀምጠው በቃ ሁለቱም እኩል ግርፍ በቃ መቆጠ መገጸጽ አለባቸው፣ እንደገና እንደዚህ እንዳይደግሙ ማለት ነው። እና እንደዚህ ይሄ እነዚህ ደግሞ አብሮ የመጡት አብሮ አደጉ ልጆች ናቸው። በጣም ደስ የሚሉ ኦዲየንስ የሁሉ ኦዲየንስ እየወደዳቸው እያከበራቸው እንደዚህ ሲሆን በማይረባ በማይታወቅ ፌር አይደለም ማለት ነው ያም ሆነ ይሄ የሰው ወሬ ባትሰሙ ጥሩ ነው አሁንም ማለት ነው ሰው አይተኛም እኮ የእውነት ሌላ ደግሞ በእነሱ ቶፒክ እየመጣችሁ ሰብስክራይብ አታርጓቸው የእውነት በእነሱ አይዲያ እየመጡ እየሰሩ ልክ እንደ ሩታ ሊሰሩ ነው እንዴ? ኧረ በር አትክፈቱ።